መልካም ጎንም አለው፣ ጥሩ ጎንም አለው። አንደኛ የስራ ባህል ትለምዳለህ። የተለያዩ ነገሮችን ቻሌንጆችን ስራ ምንድን ነው? የሰው ሀገር የስራ ባህል እንዴት ነው? አሁን የኛ የስራ ባህል እና ደግሞ ወጣ ብለህ ደግሞ እንደዚህ ደግሞ ከሀገር ስታይ ደግሞ የስራ ባህላችን ኮምፕሊት የተለያየ ነው። እኛ ሀገር ያው ቢሮ የሚሰራው አልምጦ ውሎ ይገባል እንደገና ደግሞ ለግሉ የሚሰራ ሰው እንደው ትንሽ ይፍጨረጨራል። ሌላ ሁሉ አዝግ ነው። ለስራ ያለን ክብረት ምናምን በጣም የተመታ ነው። እዚህ ከህንዶች ከባንግላዴሾች፣ ከግብጽ ሰዎች ከተለያዩ ከዓለም ሀገር ከመጡ ሰዎች ጋር የስራ ልምድ ትቀስማለህ። የስራ ልምድ እንኳን ባትቀስም ደነዝ እንኳን ብትሆን ስራ ምን እንደሆነ ታውቃለህ።

እስኪ ስለ ስደት ምን ትላላችሁ? ዱባይ መቼም እኛ ውጫ ከሀገር ውጭ ነው። ምንም ባለው እርግጠኛ ነኝ እ እኔ ያው እኔ ግን አንድ ቀን ተሰብቶኛል። በር ላይ ምናምን ያለው ነው የሚመስለኝ። ገና ከሀገር ልወጣ በር ላይ ቆንጆ ነው የሚመስለኝ። እስኪ ሌት ሲ እናያለን። ስለ ዱባይ ምን ትላላችሁ? አጠቃላይ ስለ ዩኤኢ ሀሳባችሁን፣ ስለ ስራ፣ ስለ ስደት ምን ሀሳብ አላችሁ? ሀሳባችሁን በኮሜንት ላይ አስቀምጡልኝ። መወያየት እንችላለን የተለያዩ ሀሳቦችን። በዛ ላይ ደግሞ ከምንም በላይ እርጥበት ብዙ ስራ የፈጡ ይኖራሉ እና እነሱን ተረራተን

ደግሞ ቤተሰቡ ብዙ ሀሳቦችን ሼር እየተደራረግን እንቀጥላለን። አብዱ ሚጊራ በሚለው አብዱ ሚጊራ ኦኬ፣ ሚጊራ የሰፈር ስም ነው። የተወለድኩበት ያደግኩበት የሰፈር ስም ነው። አብዱ ደግሞ የእኔ ስም ነው። ሰብስት ሆኖ ብዙ ነገር አብረን ሼር እናደርጋለን፣ እናወራለን በተለያዩ ነገሮች ላይ ተረዳችሁኝ። እና ዱባይ ይሄ የድሮ ከተማ ነው። ዩት በጣም ሌክዠሪ ላይፍ የነበረ ድሮ ማለት ነው አያምርም። አሁን ሌክዠሪ የሚባለው ዳውንታውን አካባቢ ዱባይ ዳውንታውን ነው። አንድ ቀን እቀጥላቸዋለሁ፣ አሳያቸዋለሁ

ይመስላል ንፋሱ ደስ ይላል። ጋይ ሶች በጣም ደስ ይላል። በጣም ነው የተመቸኝ ሞተሩ። እኔም እዚህ ጋር ሞባይሌ ከወደቀ እንግዲህ፣ አይፎን ብሮ ነው የምትገዙት። ትልቅ ኮምፒውተር እፈልጋለሁ እንዳለው ማነው፣ ሞታ ነው ማነው፣ አንድ መጥረቢያ ሰው እያለ ትልቅ ምንድን ነው ያለው፣ ትልቅ ሞባይል እና ትልቅ ኮምፒውተር እፈልጋለሁ። ውሰድ እናስከንታይ ብለ እና እኔም ትልቅ ሞባይል ነው። ይሄ ከጠፋብኝ ትልቅ ሞባይል ነው ገዙ እና እሺ፣ ይሄን ይመስላል ጋይስ፣ ረጅም ነው። በሁለት ብር ኢንጆ የምታደርጉት አታይ ወደ አምስት ደቂቃ ምናምን ተጉዘናል። በኋላ አንድ ብር ዋን ደግሞ በኋላ ተጠጋግተን አሾፋችኋለሁ ላይፍ ስታይሉ እንዴት እንደሆነ እዛ ጋ ባለ አንድ ብር ነው። ባለ አንድ ብሩ ያው አሁን እየተጸጋ ናቸው ነው። ፈረንጅ ጋ ነው እየሄድክ ያለ ሁሉ ወይኔ ጉዴ እና ያው እንደዚህ ነው ያው እነሱ አሁን ያው ቪዚት እያደረጉ ነው ምን አለ ወላህ እኔ ማለት እዚህ ሀገር በጣም ደስ የሚለኝ ከእንትን ከምልበት ነገር ከምኮራበት ነገር የጸጥታ ነገር፣ የእውነቴን ነው። በጣም በጣም ነው የሚያስገርመኝ። ታውቃላችሁ፣ የፈለገ ነገር ቢሆን እዚህ ሀገር እቃ ቢጠፋባችሁ እንኳን፣ እኔ አሁን ከዚህ በፊት ሜትሮ እንትን ውስጥ ስልኬን ጥዬ ከአስራ አምስት ቀን በኋላ ነው ደውለው የሰጡኝ እና ይሄም በጣም የሚገርመኝ ነገር ነው። እኛ ሀገር አስራ አምስት ቀን አይደለም፣ አስራ አምስት ሰከንድ እራሱ ከአይን ላይ አይነን ከንብረት ላይ ከለቀቅ ተበላህ ማለት ነው። እና ይሄን ይመስላል ጋይስ። እየደረስን ወደ ሰባት ደቂቃ ስምንት ደቂቃ ሙቭ አድርገናል።

እና ወደፊት ደግሞ ሽልማት እናዘጋጃለን። ቤተሰብ ለሆነ ጥያቄ እየጠየቅን ለመለሰ ሰው ሽልማት ይዘጋጃል። እሺ፣ ይሄ ባር ዱባይ ይባላል። ይሄ ደግሞ ዴራ። በመሀል እንትኑ ብቻ ነው ይሄ ባህሩ ብቻ ነው ያለው። እና በዚህ ላይ የተለያዩ ማለት በዚህ እንትን ላይ ወደብ ላይ የተለያዩ ነገሮች ይገባሉ። ለምሳሌ ያው እዚህ ጋር የድሮ ሱቆች አሉ። የተለያዩ ካልቸራል የሆኑ ነገሮች አሉ። እዚህ ብትመጡ ምንም አታጡ። ተረዳችሁኝ አይደል? እዚህ ብትመጡ ምንም በቃ የድሮ ነገር በጣም ብዙ ነገር አለ። ደረእሽ ጋዜቶች ላይክ ሼር ሰብስክራ ማድረግ እንዳትረሱ። ቤተሰብ እንሆን። እሺ ጋይሶች እንበረታታ። ለምሳሌ አሁን እንደው እኛ ማለት የራሳችን ልክመት ነው እንጂ አንዳንድ ሰው ራሱ እርስበ እርሳችን ቤተሰብ ብንሆን አንድ የሆነን አንድ ቤተሰብ ብንፈጥ አንድ የሆነን አንድ ቤተሰብ መፍጠር እንችላለን። የእውነቴ ነው ማለት ከዛ እርስበ እርሳችን እየተደጋገበ ለ ማስተካከል እንችላለን ማለት ነው። እያቆመ ነው ያል። አሁን መውረጃችን እየተመሰ ነው። መልህቁን እየጣለ ነው። አሁን መልህቁን ጣለ ማለት ነው። በጣም ከላስ ፊኒሽ። ከዛ በኋላ በመጋጨት ነው እንደ የሚቆመው

ባለው ነገር ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ኔክስት እንገናኛለን። ኔክስት ደግሞ በሌላ ቦታ የምንፈልጉት ቦታ ጋር፣ ለዚህ ቦታ ይህን ማየት እንፈልጋለን፣ እንዲህ አይነት ሞል ማየት እንፈልጋለን ካላችሁ እዛ ቦታ ይዜ ቀርጽላችኋለሁ። ኔክስት እስክንገናኝ ሲ ዩ ባባይ